ፐርሰንት ዴዲኬትድ ሆነው ነው እየሰራ ያለ ነው። ከዛ በተጨማሪ ምንም አይነት የፋይናንሻል ፕሮብለም የለብንም። በስድስት ወር ጊዜ ውስጥ ለማስረከብ ስንነሳ ኦልሞስት 75 ፐርሰንቱን በአንድ ዓመት ከስድስት ወር ውስጥ ጨርሰን ነው ለሽያጭ አወጣ ነው ማለት ነው ውስጥ በቂ የሆነ የመኪና ማቋሚያ ፓርኪንግ አለ። ሰማንያ ሺህ ሊትር የውሃ ታንከራለን። አለን ቤዝመንት ላይና ቴራስ ላይ ማለት ነው። ከዛ ቴራስ ይኖረናል። ሁለት ሊፍቶች አሉ። ጋርቤሽት፣ ሲሲቲቪ ካሜራዎችና ሌሎችን መገልገያዎች አሉት ማለት ነው። መጪውን አዲስ ዓመት ምክንያት በማድረግ የ60 40 አከፋፈል ወይም ዲስካውንት አውጥተናል። ሚንስ አንድ ሰው 100 ፐርሰንት ሲከፍል 40 ፐርሰንት ዲስካውንት ያገኛል።

መርካቶ ላይ ከ10 ዓመት በላይ የኪችን እቃዎችን ኢምፖርት በማድረግና እንዲሁም ሰሚት ላይ ከዚህ በፊት አፓርትመንቶችን ገንብቶ እያከራየ የሚገኝ አሁን ላይ ደግሞ በሪልስቴት ዘርፍ ገብቶ ከአደይ አበባ ስታዲየም ፊት ለፊት ጂ ፕላስ 16 የሆነ ህንፃ እየገነባ ያለ የግንባታ ሂደቱ ደግሞ 80 ፐርሰንት ደርሶ ለሽያጭ ወጣ ሳይት ያለው ድርጅት ነው፣ አርጀን ፋሚሊ ሪልስቴት ማለት ነው። አርጀን ፋሚሊ ሪልስቴት ከሌላ ሪልስቴት በምን ይለያል? አርጀንት ፋሚሊ ሪል ስቴት ከሌላ በምን ይለያል መሰለህ? አንደኛው የግንባታ ፍጥነት ነው። ሁለተኛው ያከፋፈል ጊዜ ወይም ያከፋፈል ስርዓት። ስለአከፋፈል ሁኔታ አንዳንድ ነገር ብለሽ ነበርና እስቲ የአከፋፈል ሁኔታ ውስጥ እንዴት ማስል የአከፋፈል ሁኔታ ምን መሰል ሀቤላ? አሁን ሌላ ቦታ ላይ እናውቀዋለን። ፕሮጀክት ገና ሲጀመር 15 ፐርሰንት እና 10 ፐርሰንት ነው እንግዲህ መክፈል የሚቀበለው እኛ ደግሞ ኦልሞስት 80 ፐርሰንት ደርሰናል። የግንባታ ሂደታችን አሁን ላይ እየተቀበለ ያለ ነው። ዳውን ፔመንት 15 ፐርሰንት ነው። ከዛ ሱቃቸውን ወይም አፓርትሜንታቸውን እስኪረከቡ ድረስ በስድስት ወር ጊዜ ውስጥ ማለት ነው 60 ፐርሰንቱን ይከፍሉ እና ለቀሪው 40 ፐርሰንት ደግሞ ተጨማሪ ስድስት ወር እንሰጣቸዋለን። ለምሳሌ ሱቅ የሚገዛ ሰው ሱቁን እየሰራበት መክፈል ይችላል ማለት ነው። አፓርትመንት የሚገዛ ሰው ደግሞ እየኖረበት ወይም አከራይቶ መክፈል የሚችልበትን እድል አመቻችተናል። በመቀጠል ደግሞ የኢትዮጵያ ውስጥ ስለ ሪልስቴት በጣም ያው ዜናዎቹን እንሰማለን። በጊዜው ለማስረከብ አለማስረከብ፣ የመዘግየት ነገሮች ይታያሉ እና አርጀን ፋሚሊ እሱ ነገር ላይ እንዴት ታያለህ? ምን መሰለህ? አሁን በሁለት ምክንያቶች በጊዜው ላታስረክብ ትችላለህ። ኤክስተርናል ፎርስ እና ኢንተርናል ፎርስ ይባላለ። ያው ኤክስተርናል ፎርስ ሲሆን ምንም ማድረግ አትችልም። ከአንተ አቅም በላይ ስለሚሆን ማለት ነው። ኢንተርናል ላይ ስንመጣ ደግሞ ምን ይሆናል መሰለህ፣ ብዙ ጊዜ ብሩን ተቀብለ ሌላ ፕሮጀክት የምትሰራ ከሆነ ሁለት ሶስት ፕሮጀክቶች ወይም ብዙ ፕሮጀክት የሚኖር ከሆነ እንደዚያ አይነት ነገር ሊያጋጥም ይችላል። እኛ ጋር አሁን ከረንትሊ እየሰራ ነው ያለ ነው ፎከስ አድርገን አሁን ያለንበትን ነው። ከዲያ ስታዲየሙን ፊት ለፊት ያለውን ፕሮጀክታችን ነው እየሰራ ነው ያለ ነው። መቶ ፐርሰንት ደዲኬትድ ሆነን ነው እየሰራ ነው ያለ ነው። ከዛ በተጨማሪ ምንም አይነት የፋይናንሻል ፕሮብለም የለብንም። በስድስት ወር ጊዜ ውስጥ ለማስረከብ ስንነሳ 75 ፐርሰንቱን በአንድ ዓመት ከስድስት ወር ውስጥ ጨርሰን ነው ለሽያጭ አወጣ ነው ማለት ነው። እስኪ አሁን ደግሞ ስለ ቤቶቹ አንዳንድ ነገር እናወራ። እሺ ሱቆችም አሉ፣ ሚክስድ ዩዝ ነው ብለሽኛል። ስለ እዛ ከሱቆቹ ጀምር ነው ወደ ቤቱ እንሄዳለን። ስለ ሱቅ አንዳንድ ነገር እናወራ። መልካም። ሱቅ እንግዲህ ምን መሰለህ፣ ከፈርስት ፍሎር ጀምሮ እስከ አምስተኛ ድረስ ሱቆች ናቸው የሚሆኑት። ስድስት እና ሰባት ላይ የኛ ሄድ ኦፊስ የሆነ እና ከስምንት እስከ አስራ ስድስት ድረስ በወለም አራት ቤቶች አሉት አፓርትመንቶች ይኖሩናል። አሁን ወደ ሱቁ ስንመለስ፣ ሱቅ ከአስራ አምስት ነጥብ ዘጠኝ ሁለት ካሬ ጀምሮ ነው ያለን ማለት ሙሉ ክፍያ ከሶስት ነጥብ ስድስት ሚሊዮን ብር ጀምሮ ይኖረናል ማለት ነው። የእሱን 15 ፐርሰንት ደግሞ 547ሺህ ብር ከፍለህ ሱቁን መግዛት ትችላለህ ማለት ነው። ከዛ የቀረውን እንዳልኩ ቀስ ብለህ መክፈል ትችላለህ። አፓርትመንቶቹ ላይ ስንመጣ ከስቱዲዮ ጀምሮ እስከ ባለ ሁለት መኝታ ቤት ነው ያለን። ከ58 ካሬ እስከ 133 ካሬዎች አሉ። ሙሉ ክፍያ ከ7.3 ሚሊዮን ብር ጀምሮ ነው ያለን ማለት ነው። እነሱ ማድረግ ትችላለህ። በቀጣይ ደግሞ እንደ አንድ አፓርትመንት በውስጣችሁ ምን ምን ይይዛሉ? ለምሳሌ አሚኒቲዎቹ ምን ምን ናቸው? እሱም ደግሞ ግልጽ ታደርግልኝ። ያው ምን መሰለ ከሎኬሽን አንፃር ስታየው ሎኬሽኑን መሀል ከተማ ነው። በጣም ፕራይም ሎኬሽን ነው። ከሌላው ደግሞ ተጨማሪ ምንድነው መሰለ ከቤተ መንግስት ቀጥታ አለም ሲኒማ ድረስ የሚመጣው መንገድ አለ። ኦልሞስት 4 ነጥብ 5 ኪሎ ሜትር አካባቢ ነው። በጣም ቆንጆ ፊውቸር ያለው መንገድ አለ ይሄው መንገድ ወሳኝ ስለሆነ ማለት ነው፣ ኢንፍራስትራክቸር ከዛ ውጪ ህንፃ ውስጥ በቂ የሆነ የመኪና ማቋሚያ ፓርኪንግ አለ። ሰማንያ ሺህ ሊትር የውሃ ታንከር አለን ቤዝመንት ላይ እና ቴራስ ላይ ማለት ነው። ከዛ ቴራስ ይኖረናል፣ ሁለት ሊፍቶች አሉ፣ ጋርቤሽ ሹት፣ ሲሲቲቪ ካሜራዎች እና ሌሎች መገልገያዎች አሉት ማለት ነው። ከዛ በተጨማሪ ያው መሀል ቦሌ ላይ እንደመሆኑ ደግሞ ትምህርት ቤቶች፣ ሆስፒታሎች፣ ሱፐርማርኬቶች የምትፈልገውን ነገር በቀላሉ አክሰስ ማድረግ ትችላለህ። ከኤርፖርት ኦልሞስት 25 ኪሎ ሜትር ርቀት ላይ ነው ያለ ነው አሁን ደግሞ የሚል ነገሩ ሳይቱ ላይ ሄደን በደንብ በአካል ካልሆነ ደግሞ እናያለን። መልካም ደስ ይለኛል። አሜላ ሰው ወደ ሳይት እንሂድና ያሉትን ነገሮች በሙሉ እናያለን ማለት ነው። አሁን ደግሞ ከረንት ላይ ያለውን ከአንቺ አንድ በትንት ነው። በጣም ጥሩ አቤላ እንግዲህ እንዳየ ሆነው ስንመጣ ያለውን ነገር አይተዋል። እንዴት እንደተሰሩ እያያቸው ነው። አሁን አክቹዋሊ ያለ አምስተኛ ላይ ነው እየሰራ ነው ያለነው። አንድ ስላ በአንድ ሳምንት ነው እየሰራ ነው ያለ ነው። ሙሉ ስትራክቸሩን ለመጨረስ ከዚህ በኋላ ማክሲመም አንድ ወር ነው የምንፈልገው። እሱንም ላይ ጨርስ ይችላል። አሁን ባለን አካሄድ ማለት ነው። አሁን አምስተኛ ላይ ነው ያለ ነው። ወደ ላይ ከፍ ብለን ብንሄድ አስራ አራት ድረስ መሄድ እንችላለን። ኦልሞስት ተሰርቷል። አሪፍ ነው። እየሰራ ያለ ነው የሱቆቹን ኦልሞስት ሙሉ የግላሶቹን ፔምፐር ዳዘን ጨርሰናል። ፓርቲሽን ከስምንተኛ ጀምሮ እየተሰራ ነው ያለው። በጣም በፍጥነት እየሰራ ነው ያለ ነው። ከዛ ውጭ ደግሞ እዚህ ጋር ሆነ ኢማጂን፣ በቃ ኳስ የምታየው ነው። ሎኬሽኑ በጣም ቆንጆ ስለሆነ የምትፈልገውን ነገር በቅርብ አክሰስ ማድረግ ይችላል። ሎኬሽን ነው ያለው አምስት ላይ እየወጣ ስትሄድ በጣም የሚያምር ነው ያለው። ወደ ላይ ወደ መገናኛ ታገኛለ። በጀርባ በኩል ያሉት ቤቶቻችን ደግሞ ሲቲቪ ነው የሚያገኙት። ለምሳሌ መቶ ሀያ አንድ ካሬ እና ሀምሳ ስምንት ካሬያችን ሲቲቪ ያገኛሉ። ያፕላስን ፊትለፊት ደግሞ ዘጠና አራት ካሬ ና ሰላሳ ሶስት ካሬዎቹ ፊትለፊት የሆኑና ወደ ስቴዲየሙ ነው የሚያዩት ማለት ነው። ሱቆቹም እንደዛው እንዳልኩ እንግዲህ ዚህ ላይ ከስልሳ ሁለት ሺ እስከ ስልሳ አራት ሺ ተመልካች ይዛል ተብሎ የሚጠበቀው ስቴዲየሙ። ሶ ዚጋ ሱቅ ስትገዛ ምን ያክል ደንበኛ ልታገኝ እንደምትችል ምን ያክል ፍሎ እንዳለው፣ ምንም ለመገመት ከባድ አይደለም። ሰው በጣም አሪፍ ነው። እየሰራ ነው ያለ። ነው እንግዲህ በስድስት ወር ጊዜ ውስጥ እናስረክባለን። የዛሬ ስድስት ወር ደግሞ ስናስረክብ እንገናኛለን ማለት ነው። በጣም ጥሩ አዲስ እያዩት ነበርና፣ ሌላ ኢንፍራስትራክቸር እዚህ አካባቢ የተሰራ አስፋልትም ራሱ እንደ አዲስ እየተሰራ ነው። ዚጋ ያለው አስፋልቱ ከአዲሱ ቤተ መንግስት በኬንያ ኤምባሲ፣ ብሪቲሽ ኤምባሲ ከዛ ድንበራ ሆስፒታል አድርገው ከአለም ሲኒማ ድረስ ነው የሚሄደው። ሞስ አራት ነጥብ አምስት ኪሎ ሜትር ነው። በጣም ብዙ ፊቸሮች አሉት አስፋልት ነው። ሲያልቅ በጣም ነው የሚያምረው። ለሰፈሩም በጣም ብዙ ቤኔፊቶች ያደርጋል ተብሎ ነው የሚጠበቀው። እንግዲህ ቆንጆ ነው። እንደምታውቀው ለቦሌም በጣም ቅርብ ነው። ሞስት እኔ ነው ያለ ነው። ለሱቅ ብትፈልግ ለአፓርትመንት እንድትፈልግ ከብዙ ነገር አንፃር ቆንጆ ነው። ከዛ በተጨማሪ ደግሞ የሚመስል አሁን እንደምታየው 85 ፐርሰንት አካባቢ ደርሷል ኮንስትራክሽኑ። ይህንን ኮንስትራክሽን ነው እንግዲህ አ ከ15 ፐርሰንት እስከ 40 ፐርሰንት ዲስካውንት አድርገን እየሸጥ ነው ያለ ነው። አንተ እንደምትከፍለው እንዳትከፋፈለ ማለት ነው። አንድ ሰው 60 ፐርሰንቱን ቢከፍል 40 ፐርሰንት ዲስካውንት ያገኛል እንደማለት ነው። አዲስ ሳይቱን አይተኗል። ተናል ኦልሞስት እያለቀ ያለበት ፕሮግራም ላይ ያለው ደንበኞቻችን ሳይት ለማየት እናንተ ለማግኘት ከፈለጉ ጥሩ ዶክመንት የሚያደርጉት እንግዲህ ሳይታችን አይተን ስለወደዳችሁት በጣም እናመሰግናለን። በአካል መቶ ምርቶ ደግሞ ማየት ለሚፈልጉ መግዛት ለሚፈልጉ ሰዎች ደግሞ ካፕሽን ላይ ባለው ስልክ ቁጥር ደውላችሁ መታችሁ ማየት ይችላላችሁ። በማንኛውም ሶሻል ሚዲያ ፕላትፎርሞች ላይ ታገኙናላችሁ፣ ወይ ደግሞ ካፕሽን ላይ ባለው ስልክ ደውሉልን። እናመሰግናለን።